ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሀገር ውስጥም ሀገር ውጭም ያላችሁ ባላችሁ በሰላማችሁ ብዙ ትበልልኝ። እንግዲህ ዛሬ ትንሽ እየጠፋን ነው ያለንበት ነገር ጥሩ ስለ ስራ ለሆነን ቤተሰቦቼ፣ ትንሽ እኔም ታምሜ ነበር ለዛ ነው። ረዳ ሆነም አሞኛል፣ ግን በጣም እየጠፋን ስለሆነ ቤተሰቦቼ ለማሳወቅ ብዬ ነው ቤተሰቦቼ ዛሬ ቪዲዮ እንሰራ ያለቲቲ ለ በጣም ሰለታማኩም ጭምር ነው። እና ዛሬ ቪዲዮ ለመጨረሻ ሊሆን ይችላል ላልሰራ እችላለሁ። ሌላ ሀገርም ላሄድ እችላለሁ ለህክምና እዚህ ጥሩ መብት እያገኘው ስላልሆነ ሌላ ሀገር ሄጄ እታከማለሁ ብዬ አስቤያለሁ። እና ቪዲዮም ላልሰራ እችላለሁ። እንግዲህ ፈጣሪ ካለ ከዚህ ለውጥ ካገኘሁኝ እሰራለሁ፣ ግን ለውጥ ካላገኘሁኝ መሄዴ አይቀርም እና ቤተሰቦች እንግዲህ ምንም ቢሆን ፈጣሪ ካለ እንግዲህ ይሻለኝ እና ቤተሰቦቼ ቤተሰብም ሌላ ጋር ይታከም እያለ ስለሆነ ዛሬ ለነባ ልነግረው ለነግሮኔ ጉዳይ ምክንያቱም እዚህ መፍትሄ ካላገኘሁ ሂጄ ሌላ ቦታ መታከም ስላለብኝ እሱን ቀጥረዋለሁ። ይመጣል። ይህንም ልነግረው ነው ዛሬ ቀጠርኩት። ቤተሰቦቼ፣ ምን ያህል ከባድ ነገር እንደሞከርክ፣ ምን ያህል እንደታመምክ፣ ምን ያህል ተስፋ እንዳጣ፣ ምን ያህል እንደደከመ የሚያውቅልህ ፈጣሪ ብቻ። እሱ ጥሎ አይጥልም።

ሰላም፣ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሀገር ውስጥ ውጭም ያላችሁ የኛ ቤተሰቦች ደህና ናችሁ ወይ? በእያላችሁበት ሰላማችሁ ብዙ ዝት ትርፍርፍ ይበል። ያው ጠፍተናል፣ ትንሽ ማሂ ታማ ነበረ። በዛ በዛ ምክንያት ነው የጠፋ ነው። በጣም ይቅርታ። እንግዲህ ያው ምንም እየተሳካልን አይደለም። አንጠፋም እንላለን፣ ከዛ ድጋሚ የሆነ ነገር ይፈጠራል፣ በዛው እንጠፋለን ማለት ነው። ፈልገን አይደለም። ትላንትና ኢድ ነበረ። ሙስሊሞች ኢድ ሙባረክ እንኳን አደረሳችሁ ለማለት እንወዳለን። በያላችሁበት ሰላማችሁ ይብዛልን። በጣም ተናፍቃችኋል። እና ደግሞ ቤተሰቦች ምንድን ነው በዚህ ቪዲዮ አምስት ሺ ማስገባት አለባችሁ። ማሂን አምስት ሺ ሰብስክራይበር እንድታስገቧት እንግዲህ እኔ ጠይቃችኋለሁ ማለት ነው። በእኔ ስም አምስት ሺ ታስገቧት አላችሁ። እንደምታስገቧት ደግሞ እኔ ባለሙሉ ተስፋ ነኝ፣ አምንባችኋለሁ፣ ታደርጉታላችሁ። ይህም ቪዲዮ ስታዩ ላይክ አድርጋችሁ ጀምሩት። ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ አድርጉ። ያው ጠፍተን ስለቆየን ዩቲውብ ደግሞ ቪዲዮችን ለብዙ ሰው አያደርስም ማለት ነው። እናንተ ላይክ እያደረጋችሁ ጀምሩት። ላይክ ሼር አድርጉት። ሰብስክራይብ አድርጉ ብዙ እና ጠፋንባቸው ለሱ ቤተሰብ እየጠፋ ነው። እንግዲህ ፈልገ ነው አይደለም፣ ቤተሰብ ትንሽ ደስ የማይል ነገር ነበር። በጣም ማምናት ነበር። ለዛን የጠፋ ነው። እስኪ ላለመጥፋት እንሞክራለን በቻልነው ያቅ። እንግዲህ ያው ሳታስቡት ነው እንደዚህ አይነት ነገር የሚመጣው። እና እንደዛ ካልሆነብን በስተቀር እኛ አንጠፋም። እንግዲህ ቤተሰቦች፣ ዛሬ ለነባ የምነግረው ነገር አለኝ እንግዲህ መታመምኝ ታውቃለህ። እንደምንም እንደምንም እንግዲህ እየታመምኩ ሳልሆነ እዚህም መፍትሄ እያገኘሁ አይደለም ታውቃለህ። የሚቆረቁረውኝ ነገር ምናምን እንትን እያለኝ አይደለም ይሻለኛል አይደለም። እና ይሄ የሚጠዘጥን ጠብተውን ምናምን ብትጠቀሙም ብትጠቀሙም ይሄ ግንቅላቱ ምናምን በጣም እና ያንን የሚቆረቁረኝን መፍትሄ ለማግኘት ሌላ ሀገር ሄዳለሁ ብዬ አስቤያለሁ። ይሄ ቪዲዮ ለመጨረሻ ሊሆን ይችላል። ምክንያቱም ከዚህ በኋላ ካሻሌላ ቀን በቀን እንሰራላችኋለን። ስም እኔ እንግዲህ ጤነኛ ሰሞን አይደለም የሚሰራው ሁሉ ነገር ከተሻለኝ እንቀጥላለን። ካልተሻለ ደግሞ መፍትሄ የለም፣ ሌላ ሀገር ሄጄ መታየት አለብኝ ማለት ዶክተሮች ያሉት ነገር አለ። ለእኔ አልነገርሽም? አይ በቃ መታየት ስላለብኝ ነው እንጂ ምክንያቱም እዚህ መፍትሄ ካላገኘው ምን አደርጋለሁ? እሺ ንገሪኝ። መፍትሄ ስታገኝ ከሆኗል አደለ በአንዱ ነገር ጻንተ የምትቀመጠው። እዚህ ደግሞ መፍትሄ እያገኘው አይደለም። የሆነ ቅላቱን ቢተወኝ የሚቆረቁ ላይ ደግሞ እየተወኝ አደለም እና መነጽሩም ተቃል ያዘዙልኝ መፍትሄ ያልሰጠኝ የሆነ ለፀሐይ ብርሃን ተብሎ ነበረ። ብዙ መፍትሄ እያገኘብት ስላልሆነ እንግዲህ ከፈጣሪ ጋር እንግዲህ መፍትሄ ካገኙ ሌላ ሀገር ተከማለሁ ተከማሉ ብያስበ ማለት። አሁን ቤተሰብ ምናምን እንደዚህ አወርተሻል ወይስ አይ መሄድ አለብሽ? ካልተሻለ መሄድ አለብኝ። አይን አይደለም አይን ደግሞ በጣም ይሳባል እናንተ በጣም አንተን አልኩ አስጨነኩ አንከራተትኩ ቤተሰቦቼ በዚህ አጋጣሚ በጣም አንተን አመሰግናለሁ ከጎኔ ያለው እሱ ነው ስታመም ሆስፒታል ላይ ስለወሩጥ እሱ ነው እየመጣልኝ ያለው በጣም አመሰግናለሁ በጣም ከምል በላይ እና እዚህ መፍትሄ ስላላገኙ እንግሊዝ ትወጣ ብዬ ሊዮ ብዬ ነው እኔ ይሄን ሊንጋር ብዬ ነው እና ደግሞ ቤተሰቦቻችን ቪዲዮ እየሰራ ስላልሆነ በዚያ አጋጣሚን ምን ኬዜ እንድንገራቸው ብዬ ነው። የጠፋንበትን ኬዜ በዚያ አጋጣሚ ልንገራቸው ብዬ ነው። ማንተም እንድንገር ብዬ ነው። ተሻለች መስሎ መሻልማ ከድሮ በጣም ከበፊቱ ሰው ቅዳሜ የተባለ ቅዳሜ ምን ያክል ስሜት እንዳለ ጣም ሚስጠለ ስሜት ነበረ። ለወንዳና እኔ ግን ይሆናል አይደለ? የጉሚ ቆረቁሮ መፍትሄ ካላገኘሁ ምን ማለ ጊዜ ተቀምጭ ምን አደርጋለሁ? መፍትሄ ካለው መሄድ ነው ብዬ ነው። እንድትጨነቅ እኮ አይደለም ጭራ አንቺን ያጣው ደጅ እምባነው ከእንግዲ ወዳጅ እኔማ ሳላይሽ ከር እላለው በናፍቆት አመሜ ሊመሽነ አድማሱ ጠቆረ፣ የልቤ ትርታው ጨመረ። እንዲህ ማለት ማለት በቃ አላርለ እኔ ምንም እንትን እያልኩ ምን እኮ ምንም ያረኩት ነገር ይሄ ምንም ያረኩልሽ ነገር ይህ ሰው እኮ ይኸውልህ ስታመም አይዞሽ አሁን በነሱ ጠይቅ ማለት ሰው ሰው ሰው በመሆኑ የሚታወቀው በዚህ ነው ሲልህ፣ አንድ ሰው ለደስታ ብቻ ተካፋይ መሆን የለበት ማዘኑ ተካፋይ መሆን አለበት። እኔ እና አንቺ እኮ ብዙ ነገር አብረን አሳልፈናል። ማለት ይሄ በዚህ ጊዜ እኔ ልጠፋ ይገባ? ምን ማድረግ ያለብኝ ማንኛውም ሰው የሚያደርገውን ነገር ነው ያረጋው ነው ምንም የተለየ ነገር እናንተ እዚህ ታቃለ ይሆነ አንዳንድ ጥሩ ነገር ሲመጣ መጥፎ ነገርም ስላለ በጥሩ ጎን ላይ መጥፎም ስላለ እና ግን ለበጎ ነው ብዬ ነው። እንዴ ታቃለ፣ አምላክ እንግዲህ እኔ ለማሽሩ ጥሩ ቦታ የሚገኝበት ቀን ያውቀኝ።